ክልሎች እምቅና የመልማት አቅማቸውን እየተጠቀሙ ነው አሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር። ሀያኛው የብሄሮችና ብሄረሰቦች ህዝቦች ቀን በዓል ለማሰናዳት የተዘጋጀው የማዕከላዊ ኢትዮጵያ ክልል እየተከናወኑ የሚገኙ የልማት ተግባራት የክልሎችን በራስ አቅም የመልማት እድል ሰጥቷልም ነው ያሉት። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ሀያኛው የብሄሮች ብሄረሰቦችና ህዝቦች በዓል ኢትዮጵያን በሚመጥን መንገድ የሚከበር መሆኑን ተናግረዋል። በፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የተመራ ልኡክ በማዕከላዊ ኢትዮጵያ ክልል በሆሳአና ከተማ እየተገነቡ የሚገኙ የልማት ፕሮጀክቶችን ተመልክተዋል። ከማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተጨማሪ መረጃዎችን ሊያደርሰን ሰለሞን በየነ በቀጥታ መስመራችን ላይ ይገኛል። ሰለሞን እንዴት አምሽተሃል? መረጃዎችን መቀጠል ይቻላል። ሶዶና መቲ በዛሬው እለት በሆሳና ከተማ በዚህ በማዕከላዊ ኢትዮጵያ ክልል ነው የምገኘው። ሆሳና ከተማ እንግዲህ የብሔር ብሔረሰቦችን በዓል ለማዘጋጀት ሽርጉድ እያለች የምትገኝ ከተማ ናት። ይህንንም በዓል ኅዳር 29 ቀን ነው የምታከብረው በዚህ በሆሳና ከተማ ማለት ነው። ይህንንም ለማድረግ የተለያዩ ልዩ ልዩ ስራዎችን እያከናወነች ትገኛለች። በዋናነት ይህ በዓል ደግሞ በፌዴሬሽን ምክር ቤትና በክልሉ መንግስት ትብብር የሚዘጋጅ በመሆኑም በዛሬው እለት ምን አይነት ፕሮጀክቶች በዚህ ከተማ እየተከናወኑ ነው የሚሉት ተግባራትም በኢፌዴሪ የፌዴሬሽን ምክር ቤት አገኘሁት ተሻገር እንደዚሁም ደግሞ ከክልሉ መንግስት በተውጣጡ ከፍተኛ አመራሮች በውሳና ከተማ የተከናወኑ የልማት ስራዎች ጉብኝት ተከናውኗል። ልማት ጉብኝቶቹ መካከል የኮሪደር ልማት እንደዚሁም ደግሞ እንግዶች ሲመጡና የበዓሉ ትርኢት እና መሰል የተለያዩ ባህላዊ ጭፈራዎች የሚታዩበት ስቴዲየምን ጨምሮ እንደዚሁም የተቋማትን ግንባታ ተዘዋውሮ ከተመለከቷቸው ጉዳዮች መካከል ናቸው። እነዚህም ባለፉት ዓመታት ክልሉ ራሱን በራስ ማስተዳደር ከጀመረ ጊዜ ወዲህ የተከናወኑ የልማት ስራዎች ስለመሆናቸው ነው የተገለጸው። የኤፌድሪ የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር ከጉብኝቱ በኋላም ሀሳባቸውን አጋርተው ነበረ። በሀሳባቸው

ክልሎች ባለፉት ዓመታት ራሳቸውን በራሳቸው የማስተዳደር እድል ከተሰጣቸው በኋላም ያላቸውን እምቅ አቅም ወደ ማውጣት ደረጃም እየተሸጋገሩ ስለመሆኑም የማዕከላዊ ኢትዮጵያ ክልል ለዚህ ማሳያ ነው ሲሉ ነው ሀሳባቸውን ያጋሩት። በዛሬው ዕለት የተመለከቷቸው ልማቶችም ክልሎች በራስ አቅም ምን ያህል መልማት እንደሚችሉና ና ስራዎችን ማከናወን እንደሚችሉ ለዚህ ማሳያ ተደርገውም ይወሰዳል ነው ያሉት። ባለፉት ዓመታትም በተለያዩ ክልሎች መሰል ልማቶች እየተከናወኑ እንደሆነና መንግስትም ትኩረት በማድረግ በተለይም በህብረ ብሔራዊ አንድነት ውስጥ ክልሎች የራሳቸውን ልማት ማረጋገጥ በሚችሉ ሁኔታዎች ውስጥ እንዲያርጉ ድጋፎችን ሲያደርግ እንደሰነበተም በዚሁ ጊዜ ተናግሯል። ይህ ደግሞ በማዕከላዊ ኢትዮጵያ በዛሬው ዕለት የተረጋገጠ ትክክለኛ የዲሞክራሲያዊ እንደዚሁም ደግሞ የፌዴራሊዝም ስርዓት ማሳያ ስለመሆኑ የተናገሩት በዛሬው ዕለት የተመለከቱትም መሰል የተቋማት ግንባታ እንደዚሁም ደግሞ የከተሞች የኮሪደር ልማት ስራዎች፣ በዓሉንም ለማድመቅ በከተማው እየተሰሩ ያሉ አጠቃላይ የልማት ስራዎችም በቀጣይነት ማዕከላዊ ኢትዮጵያ በራስ አቅም የመልማት እድሎችን በስፋት መጠቀም የሚችልበትን አቅም እየፈጠረ ስለመሆኑም አብራርቷል። ይህም እጅግ መልካም ተሞክሮና እንደ ሀገርም ኢትዮጵያ ለጀመረችውም የከፍታ ጉዞ አቅም የሚሰጣት ስለመሆኑም በዚሁ ጊዜ ማብራሪያ ሰጥተዋል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው በውሳና ከተማ የተለያዩ አይነት የልማት ተግባራት እየተከናወኑ እንደሆነ አንስተዋል። ክልሉ ምስረታውን ካደረገ ወዲህም የተለያዩ የልማት ስራዎችን ለማከናወን ጸጋዎችን የመለየት ስራዎች መከናወናቸውንና ይህንንም በልማት ሂደት ውስጥ የማረጋገጥ ስራዎች እየተከናወኑ እንደሆነ ያነሱት በተለይም የብሔር ብሔረሰቦችን ባለ ማክበር በምትሰናዳበት ጊዜ ከተማዋን የማልማት እንደዚሁም ደግሞ ክልሉን የማስተዋወቅ ስራዎችን ለመስራት ከወዲሁ ዝግጅት ሲደረግ እንደሰነበተ ነው በዚሁ ጊዜ በማብራሪያቸው ያነሱት። ይህ ደግሞ ሆሳና ከተማ እንደዚሁም ደግሞ ማዕከላዊ ኢትዮጵያን እንደ ክልል የማስተዋወቅ ስራዎችን እንደሚሰራ ነው የተናገሩት። በተለየ ደግሞ ኢትዮጵያ የሕዳሴውን ግድብ ያጠናቀቀችበት ባለፈው ዓመት የአዲሱ ዓመት መባቻ ላይ ማጠናቀቋ ይታወሳል። ከዛም በኋላ ደግሞ ትልልቅ ሜጋ ፕሮጀክትን እንደ ሀገር ያስተዋወቀችበት ነው። የብሔር ብሔረሰቦችን በ ሲከበር ደግሞ በዚህ ክልል በዛ ከፍታ ለቅ ኢትዮጵያን በሚመጥንና ኢትዮጵያን በሚያስተዋወቅ ብሔር ብሔረሰቦችም ለሀገራዊና ለህብረ ብሔራዊ መግባባት የራሳቸውንም ሚና እንዲጫወቱ በሚያስችል ደረጃ እንደሚዘጋጅ ነው ያነሱት። ይህንንም ለማሰናደት የሚያስችሉ የተለያዩ በርካታ የልማት ስራዎችንም መከናወናቸውን በዚሁ ጊዜ አብራርተዋል። ይህም ማዕከላዊ ኢትዮጵያ በለውጥና በልማት ሂደት ውስጥ እንደሆነ ግልጽ ማሳያ ስለመሆኑ ነው የተናገሩት። እኔም በዚህ በሆሳና ከተማ አመሻሹን እንቅስቃሴ አድርጌ ነበረ። አጠቃላይ የኮሪደር ልማት እንደዚሁም ደግሞ የከተማ ነዋሪዎች እንግዶችን ለመቀበል ከአሁኑ ከፍተኛውንም ዝግጅት እያደረጉ እንደሆነ ተመልክተናል። በተለይም የመንገዶች ልማትም፣ እንደዚሁም በተለያዩ አካባቢዎች መሰል የልማት እንቅስቃሴዎች እየተከናወኑ ነው የሚገኙት። ይህም ቀንና ሌሊት የመስራት እንቅስቃሴዎች በአሁኑ ሰዓትም በሆሳና ከተማ እየተከናወኑ ነው የሚገኙት። ክልሎችም ይህንንም እድሎች በመጠቀም በተለይም በዓላት ሲመጡ ከዛም ባለፈ ደግሞ ኢኮኖሚውን ማነቃቃት የሚችልበትን እድሎች እየፈጠሩ እንደሆነ መመልከት ይቻልበት ነው። ሶዶና መቲ ላሁኑ ያሉ መረጃዎች ይህን ይመስላሉ። መልካም ባልደረባችን ሰለሞን በየነ ከማዕከላዊ ኢትዮጵያ ክልል ሆሳና ከተማ በቀጥታ መስመር ተገኝተላደረስከን መረጃ ክልብ እናመሰግናለን። ባለበት መልካም ምሽት ይሆንልህ።